የደንቢዋ ከዚህ በኋላ ሚሁት እንዳታበል፣ ዲሴምበር ሶስት እሱ አስረግዞ እስራኤል ሄደ። አንቺ ኖቬምበር ስንት ወለድሽ? ሀያ ሰባት በላም ይሁልኝ። ጉድ ሰሙ ሁልኝ ጉድ። ዓመት ሊደፍን ስድስት ቀን ሲቀረው፣ ኖቬምበር ሶስት ዲሴምበር ሶስት የተረገዘ እርግዝና ኖቬምበር ሀያ ሰባት ከተወለደ ከኖቬምበር ሀያ ሰባት እስከ ዲሴምበር ሶስት ያለው ልዩነት ስድስት ቀን ነው። እና አምኖ ተቀበለ ልጄ ነው ብሎ አምኖ ተቀብሎ ነበር፣ ግን እሷ ፎቶውን ራሱ ልካለታለች። ትጠይቃታለች። እሺ ፎቶውን ስትልክለት የመጀመሪያው ፍቅረኛ ነበር የሚመስለው ልጅ ፎቶው ስትልክለት የመጀመሪያው የመጀመሪያ ፍቅረኛ ይል ነው የሚመስል ልጅና ፎቶው ላኪ። ሄለን ሄለን፣ ከይቅርታ ጋር የመጀመሪያ ፍቅረኛሽ ማለት ይሄ እስራኤል ከሄደ ውጭ ከሱ በፊት ሌላ ፍቅረኛ ነበረች? አዎ ነበር። እና ልጅሽ የመጀመሪያ ፍቅረኛሽን ይመስላል መልኩ። ያው ይመስላል መሰለኝ። ሴትዮ እየቀለድሽብን ነው። እንደዚህ ጋር ሰባት ሺ ምናምን ሰው አስቀምጠሽ እያላገጥሽብን ነው። የወለድ ከዚኛው ከሆነ ያረገሹ ከዚኛው ከሆነ እንዴት በመንፈስ ነው እንዴት ነው? የድሮ ፍቅረኛሽን ልጅሽ የቀድሞ ፍቅረኛሽን ሊመስል የሚችለው እንዴት ነው? ከዚኛው ተወልዷል እያልሽ ሃውካም እሺ፣ እንሰማለን አንፈር ያን ልጁ ያንተ ነው ብዬ ከሀገሬ መውጣት ስለምፈልግ ነው፣ ከእሱ ጋር ለመሄድ ህይወቴን ለመቀየር እንጂ የእሱ አይደለ፣ የእሱ ነው። ኧረ ልናብድ ነው። ህይወቴን ለመቀየር ልጁ ያንተ ነው ብዬ ከሀገር መውጣት ስለምፈልግ አለሽ። እና ታዲያ ለዛ ከሆነ የእሱ አይደለም ወይ ስልሽ የእሱ ነው። ምንድን ነው የምትይኝ አንቺ? ኧረ ተይ በትክክል አስረጂኝ። ዞሮ ዞሮ ከዛም በኋላ እኔም ወደ አረብ ሀገር መጠውሷል ሁለት ሺ አስራ ሶስት ላይ ተከትያት መጠው። ልጅቷ በቃ ከልጅቷ ጋር ማውራት ሲጀምሩ ልጅሽን ለማን ሰጠሽ? ልጅሽን የታርገሽ? ለቤተሰብ። እሺ ቆይ አሁን ያው አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሰላም ናችሁ? ሄበያላችሁበት ሰላማችሁ ይብዛልኝ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ላይክ ሼር በማድረግ አበረታቱ ማለት ነው። እና ያው እንግዲህ በጣም የታዘብኩትና ዝም ማለት ያልቻልኩበት ነገር ነው ማለት ነው። አራ ምንጉር ነው ሴቶች ሴቱ ረከሰ በሀቢባ ቤት ማለት ነው። ሴቱ ረከሰ ምንጉር ነው፣ ቀረታው የአኼሩ ዘመን መገለጫ ተሆነው በስንቱ በስንቱ ሱብሃንአላህ። አላሁም እንደዚህ ሚዲያ ላይ አውጥቶ እንደዚህ መሆን ምንጉር ነው። አላህ ስብሃነወተዓላ አይባችሁን ሁሉ ነገራችሁን ሸፍኖላችኋል። ሸፍኖልና ማለት ነው እናንተው በገዛጃችሁ ሚዲያ ላይ ወጣችሁ መወቶት፣ ምን ይሉታል? ለውድ ምስጢረኛሽ፣ ለጓደኛሽ ወይም ለውዴትሽ የምታወሪው መሰለሽ እንዲእንዲንዲሽ ሚዲያ ላይ ነው እኮ ያለሽ ሚዲያ ላይ ወተሽ ይሆን ሁሉ። ያ ረቢ አላህዬ መጨረሻችን አሳምርልን። እና በአቢባ ቤት የማይሰማ ጉድ የለም ማለት ነው። ሰው ሲረዳ ያለቀሰ እንባው ሲታበስ ደስ ብሎ ና ሁላችንም ያው እያበረታታ እንደስ እያለ ነሸር እያረግን ነበረ። ግን ይባስ ብሎ ትዳር በሚዲያ ፍለጋ ማለት ነው ሴቱ እና በጣም ብቻ ያኔ ያስፈራል ማለት ነው፣ ያለንበት ዘመን። ሴት ልጅ እንግዲህ ትዳር በሚዲያ በቤተሰብ በጓደኛ በአገር አላ የለ በዘመድ ያዝማድ ባልታት ሆነ ወይ ሚዲያ ላይ ወጥታችሁ ባልመፈልጉትም። አረ ሴቶች አትርከሱ ተው፣ በረድ በሉ፣ በረድ በሉ፣ አትርከሱ። እንደዚህ ከዚህ ደረጃ የሚያደርስ ምንድን ነገር ተገኝቶ ነው ትዳር በሚዲያ ፍለጋ ያወጣችሁት? አንዷ ባለፈው ስንት ዓመትሽ ነው ስትባል አስራ ዘጠኝ አለች። አስቡት በአስራ ዘጠኝ ዓመቷ ትዳር ፍለጋ በሚዲያ መውጣት ማለት ያ ረቢ አላህ ወላሂ ሁላችንንም ይሰትረን ማለት ነው። ከመጥፎ ነገር ይጠብቀን። ብቻ አላህ ቀጥተኛውን መንገድ ይምራን ለሁላችንም ማለት ነው እና በጣም የታዘብኩትና ያስፈራኝም ነው ማለት ነው። እንደዚህ አፍ አውጥታ ሴ ልጅ ሚዲያ ላይ አውጥታ ባል ስትፈልግ እንግዲህ አስቡት ምን እንዴት ቀለል አድርገው እንዲያስቡት አላውቅም እኔ ብቻ በጣም የዘገነነ ነገር ነው። እና ሴቶች ዬ አትርከሱ ማለት ነው። ለእናንተ ያለውን አላህ ስብሀኑ ታላ የጻፈላችሁን የትም ትሆኑ የት አታጡትም። ማንም አይወስድባችሁም። ተረጋጉ ማለት ነው። አገር ቤትም ያላችሁ አሁን ያቺ አገር ቤት ነው ያለችው። እኔ አንጥቼ ፎቶን መለጠፍ ወይም ድምጧን ማስገባት አልፈለግኩም ማለት ነው። እና አገር ቤቱና እንደዛ በማለቷ በዛ ላይ ህፃን ልጅ ናት፣ ቆንጂዬ ናት። አስራ ዘጠኝ ዓመቴ ነው አለች። ምን ያህል ባል ቢጠፋ ነው ትዳር በሚዲያ ፍለጋ የተገባው? አረ ተረጋጉ፣ ሴቶች እየ ምንጉር ነው ቅመሞችም ዝም ብላችሁ ሩዛችሁን እንዴ እንደዚህ እየቀቀላችሁ ማለት ነው። ስራችሁን ስሩ፣ አርፋችሁ ስራችሁን ስሩ። ትዳር ከፈለጋችሁ ሰራ ሰራ አርጋችሁ ወደ አገራችሁ ገብታችሁ ማግባት። አሁ ደግሞ እናንተ ሚዲያ ላይ ባወጡም ባል ባፈልጉም። ለእናንተ ያለው የት ማሄድባችሁም ማለት ነው። በጓደኛ በዘመድ በዘመድ ያዝማድ በቃ በቤተሰብ ይመጣል እናንተን ፍለጋ። ማንም አይወስድባችሁም ለእናንተ ያለውን እና ተረጋጉ። ዝም ብላችሁ ርዛችሁን ቀቅሉ ማለት ነው። ስራችሁን ስሩ፣ ብራችሁን የያዙ ትዳሩ ለእናንተ ያለው አላህ የፈቀደላችሁ የት ማሄድም። ጭራሽ ጭራሽ በሚዲያ ባል ፍለጋ? እኔ በጣም ነው የዘገነነኝ በእውነት። እና ያው አሁንም ያስደመጥኳቸው እንደሰማችሁት ነው። ሴቱ ወዴት እያመራ እንዲሆነ አላውቅም። ሴቱ ብቻ አይደለም ወንዱም ነው። ግን ደግሞ በሴት ሲሆን ሴት ሰተር አፈር ስትል ነው የሚያምርባት ማለት ነው። እንደዚህ አይናውጣ ሚዲያ ላይ ወጥቶ አረ በጣም ነው የሚዘገን ነው። እኔ ብቻ በጣም ነው የከበደኝ ማለት ነው ለማውራት ራሱ። እና ተረጋጉ ነው የምለው። ሀቢባም አለ ፍሬ በጎ ተግባርሽን ሰዎች ሲረዱ ያለቀሱንባቸው ሲታበስ ደስ ብሎናል። ግን ደግሞ እንደዚህ ደንበር ማለፍ ያ ረቢ፣ እንደዚህ ትዳር በደላላ በዲራማዎች ምናምን ነበር የምናየው ትዳር በደላላ ማለት ነው። እና ለማመን ነው የሚከብደው። ብቻ ያስቀኛልም ያሳፍረኛልም ያሳስበኛልም ያለንበት ዘመን ማለት ነው። እና ዛ ነው የምለው ላይክ ማረጋት ትርሱ እንዲሁም ሼር ያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እና ደግሞ ያው ዱዓ አርጉ ዱዓ እና አርግ ለኛ ያለውን ማንም አይወስድውም ማንም አይወስድባችሁም ማለት ነው። ባልም ሆነ ርዚቅም ሆነ አላህ ሱብሓነሁ ወ ለኛ የጻፈዋለ እሱን በሶብር በትዕግሥት በዱዓ መጠበቅ ነው ማለት ነው እንጂ እንደዚህ እናንተ አይናውጣ ሁናችሁ ሚዲያ ላይ ወጥታችሁ ያንን ሁሉ ስንት ትዕዝብ ባለበት ባልፈልጋችሁ እኔ እንደዚህ ብላችሁ ያገኛችሁ ትዳር የሚዘልቅ ወይም የሚጠውል የምትስማሙ ይመስላችኋል? ሳስበው አይመስለኝም። እኔ ወንድ ልጅ ደግሞ ሰተር ያለችን አይናፋሯን አላደለ የቤት ልጅ የሆነችን ነው ለትዳር የሚፈልጉት። እናንተ እንደዚህ ብላችሁ ስለረከሳችሁ ትዳራችሁ ዘላቂነት ያገኛል ብዬ አላስብም። እና እንሰተር ማለት ነው ውዶችዬ፣ ውድ እህቶች ሁላችንንም አላህ ሱብሐነሁ ወተዓላ ቀጥተኛውም እንግዲህ ይምራን፣ ልቡን አይስጠን ያ ሙቀልበል ቁልብ ተብት ቅልበነ አለድንክ አላህ ሱብሐነሁ ወተዓላ ቀልባችንን ይምራልን ማለት ነው እና አመሰግናለሁኝ። ሰላማችሁ ይብዛለኝ። አሰላሙ አሌይኩም ወራህመቱላህ።